ለምንድነው አልቆጣሽ? ከማንም ጋር ደሽ ፖስት ፒል ትውጫለሽ እንዴ? አንቺ ብሩ ነው አንቺ፣ አዎ፣ 300 ሺ ችግር ይዞልሽ ሲመጣ ትታቀፊዋለሽ። ከዛ ሰላም ውድ ናፍቆት ፕላስ ዩቲዩብ ተከታታዮቼ፣ እንዴት ናችሁ? ደህና ናችሁልኝ? ላይ ናፍቃችሁኛል። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ያው እንደተለመደው እንደተለመደው ዛሬም ፕራንክ ነው ማድረጋቸው። ፕራንኩ ምንድን ነው? ፖስት ፒል ነው። ፖስት ፒል ገዝቻለው እና ላይክ መጀመሪያ ማለት ነው እንትን እላለሁ አወራለሁ። ከጓደኛ ከምናምን በሚለው አወራና ከዛ ዋስጡኝ ምናምን ለዋጠላቸዋለሁ። እስቲ ምን እንደሚሉኝ አብረን እናያለን። በደንብ አድርጊ። ፕራንክ አደርጋችኋለሁ ብዬሽ አስባለሁኝ። እወዳችኋለሁ። ሰብስክራይብ እያደረጋችሁ ሼር፣ ላይክ እያደረጋችሁ ፋሚሊ ያልሆናችሁ እስካሁን ደግሞ ይሄን ቪዲዮ ስታዩት ፋሚሊ ሆኑ። እወዳችኋለሁ። እንግዲህ ወደ ፕራንካችን እናስገባችሁ እናቀጥላለን። እየመጡ ነው ጋይስ፣ እየመጡ ነው። ዛሬ እንግዲህ በጥፊ ሊያሊሱኝ ይችላሉ እንግዲህ

ነው ያለው። በስመ አብ የምሬን ነው የምልሽ። ኧረ የሌለ በቃ ኧረ ተመችቶኝ ነበረ። አብረን አደረን። አይ ትራንስፈር ነው ያደረገልኝ አክቹዋሊ እረምናችን እንደዚ አይነት ሰው ፈልጊልኝ፣ እኔ እናቴ ህይወቴን አቃኝልኝ። እና ዛሬ ሳይደገም እንጀምራ ነው አይደገምም። አሬ ሌለ ሰውየው ባላሀብት ነው። በየሱስም ያሌለ በቃ ያልኩትን እንዴ ሰጠኝ። አንቺ ረስቸው አሁን ያስታውሽኝ፣ የምር እረስቸው ነበር

የት ነው ያደርሽው? ማታ የት ነው ያደርሽው? ማማ ገባ ነው ነው አንቺ እ

አልገባኝም ከብር ጋር ማለት እሺ ከብር አንቺ ንቀት ነው እሺ ምንድነው ከብር ጋር ማለት ምን ማለት ነው የጠየኩሽን ጥያቄ መልሽልኝ በስመ አብ ሰውዬ ሰውዬ ጋር ነው እያደረኩት ከ ሆነ ሰውዬ ጋር ማለት ማለት አታውቂውም የሆነ ሰውዬ ማነው እ አውቀዋለሁ እና እና ሜሪ ናት ያስተዋወቀች መቼ አውቀሽው ነው ሜሪ ያስተዋወቀች እ ትናንትና ትናንትና አውቀሽው ትናንት አብረሽው ተኛሽ አራት ዳር ነው ያደርኩት እኔ ሲጀመር ወደ ቤት አልገባሁም ምን ችግር አለው እንዴ ናፍቆት እየተፈታተሽኝ ነው ማርያም እየተፈታተሽኝ ነው ምን ችግር አለው እንዴት ብትንቂ ነው እንደዚህ በዚህ መልኩ የምታወሪና አንቺ ምን እየነገርሽ እንደሆነ ግን ታውቂያለሽ ምን አይነት ንቀት ነው ማርያም ምን

በሽተኛ ነኝ። ማብጤ ነው? ምን መልስ? አንተ ነኝ። ለምን ደም መጣይ ሲጀመር አንተ ህይወትህን ትቀይርልኛለህ? አንተ በጣም አጭር መንገድ፣ ላንቺ ክብረሽን ከማንም ጋር መጋደም፣ አባትሽ ከሚሆን ጋር መጋደም ነው ህይወትሽን የሚቀይረው እና ምን ስራ ስራ ነው እንደዚህ አይነት ነገር የለም። ቸግሮሽ ነው እንደዚህ ካጠገበ ሂጂ ወይ በቃ ሂጂ ሂጂ ይለን በቃ ቸግሮኝ አይደለም። እና ታዲያ ለመለወጥ ስለፈለኩ አይደል? ምንም እየሰራሽ አይደል? መኪና ምናምን አምን ገዛልሻለሁ ብሎኛል። ብዙ ነገር ነው ያለኝ። ረክሰሽ መኪና ታስቢያለሽ። መኪና ቸገረሽ እንዴ? ብዙ ነገር ምን ብዙ ነገር ነው ያለኝ። የራስሽ ቢዝነስ ከፍትልሻለሁ ብሎኛል። አንቺ የራስሽ ራን የምታረጊው ቢዝነስ የለሽም። ባንዴ ራስሽ ሦስት መቶ ሺህ ብር ነው ያስገባል እንዴ? ቀጣም ጣፋጭ የሆነ ሰውዬው ነው ሳቂ። እግዚአብሔርም አንቺ አያምርም እንዴ አሁን? ስጠኝና ውሃውን ስጠኝና ልወጥ። ለነገሩ ባረግዝም ከሱ ነው፣ ኖርማል ነው አረ፣ ለአፍሽ ለከቲ። ኑሮ ስለ ርካሽነት ነው የምትወሩ፣ ስለ ውርቀት ነው የምትወሩ። ማርያምን ብሩን አይደለም ማሰብ ያለብሽ። ደነዝ ደነዝ ደነዝ ደነዝ ባትሆኚ እንደዚህ አይነት ሰራት እኛ ሰርተን መለወጥ እንችላለን። ችግር የለውም ያመጣሽው ብር ነው።

አንቺ ደነዝ ነሽ፣ እንዳይገባሽም እንዴ ናፍቆት፣ ምንድን ምንድነው እያወራሽ ያለሽው? በጣም ቀለል አድርገሽ እያወራሽ ነው እኮ። ምንድነው ምንድነው ነው እንደዚህ በኮንፊደንስ ምንም ክብር የለሽም እንዴ? ቅርታ ልክ ተዳፈርኛለሽ ነው ለምድርም ነው የምመጣኝ። አንቺ የምትገረመሽ አንቺ የምት ሲያንስሽ እኮ ምን ከዚህ በላይ አልችልም። ከሷ ጋር ጊዜ እንደምለወጥ እሺ እርካሽነት ሲጀመር ማለት ነው። እርካሽነት አይደል ነው? በደምብ እርካሽነት ነው። ውሃ በቃ ስጠኝ፣ ስጠኝ፣ ስጠኝ። ምን ሆነህ ነው? ውሃ ስጠኝ እኮ ነው ማለት እንዴ? እንዳንቺ እኔም ዝቃጭ ነኝ። እንዳንቺ ዝቃጭ አስተሳሰብህ ምን ይጎፈለው ደነዝ። አንቺ ታወሪያለሽ። ሕይወታችንን እንቀይር ባልኩኝ አንቀይር፣ ችግር የለውም። ፈጣሪ ባለ ጊዜ ይቀየራል። ሰርተን ሳይሆን እንዲሁ እንቀየራለን። ከመኪናው ወርደሽ። አልወርድም፣ አልወርድም፣ አልወርድም ስንመለስ አንቺ እኮ የሚያናደው ጸባይሽ አንድ ያረክ አይደል? ለመድገም ሀሳብ ያለሽ ሰውነሽ ይሄ ነው። እሱ ስህተት ነው ቢባልም ችግር የለውም እሺ። ግን ድንዝና ነው ድካሚ ደግሞ ንሳሰትሽ አይታወቅም። አሁን ከልጁ ጋር ሌላ ግብግብ ውስጥ እዚህ ጋር ሌላ አተካሮ እንዲፈጠር አልፈልግም። በቃ ወርደሽ ጠብቂ ብሎሻል።